ምዕራፍ አራት ናዖድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደ ገና ክፉ ሥራ ሠሩ። እግዚአብሔርም በአሶር በነገሠው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው፤ የሠራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሣራ ነበረ። የእስራኤልም ልጆች ወደ እግዚአብሔር ጮኹ፤ ዘጠኝ መቶ የብረት ሰረገሎች ነበሩትና የእስራኤልንም ልጆች ሀያ ዓመት ያህል እጅግ ያስጨንቃቸው ነበር። በዚያ ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር። ልካም ከቃዴስ ነፍታሌም የአቢኔዔምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ካንተም ጋር ከነፍታሌምና ከዛብሎን ልጆች ዐሥር ሺህ ሰዎች ውሰድ፣ እኔም የኢያቢስን ሠራዊት አለቃ ሲሳራን፣ ሰረገሎቹንም፣ ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ በእጅህም አሳልፌ እሰጠዋለሁ ብሎ አላዘዘህምን? አለችው ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም፣ አላት። እርሷም በእውነት ካንተ ጋር እሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም፣ አለችው። ዲቦራም ተነሥታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። አስር ሺህም ሰዎች ተከትለውት ወጡ። ዲቦራም ከእርሱ ጋር ወጣች። ቄናዊውም ሄቤር ከሙሴ አማት ከኦባብ ልጆች ከቄናውያን ተለይቶ ድንኳኑን በቃዴስ አጠገብ በጻዕናይም እስከነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኒኤምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎቹን ሁሉ፣ ዘጠኝ መቶ የብረት ሰረገሎች፣ ከእርሱም ጋር የነበሩትን ሕዝብን ሁሉ አሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሣራን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሣ፣ እንሆ እግዚአብሔር በፊትህ ወጥቶአል አለችው። ባርቅም አሥር ሺህ ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔርም ሲሣራን፣ ሠረገሎቹንም ሁሉ፣ ሠራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎችንና ሰራዊቱን እስከ አሪሶት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፤ አንድ እንኳ አልቀረም። በአሶር ንጉሥም በኢያቢስና በቄናዊው በሄቤር ቤት መካከል ሰላም ነበርና ሲሳራ በእግሩ ሸሽቶ ወደ ቄናዊው ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጥታ ግባ፣ ጌታዬ ሆይ ወደ እኔ ግባ፣ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያዋም ሸፈነችው። እርሱም ጠምቶኛልና አባክሽ የምጠጣው ጥቂት ውሃ ስጪኝ አላት። እርሷም የወተቱን አቁማዳ ፈታ፣ አጠጣችው፣ ሸፈነችው። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትዩዋልሽ፣ አላት። የሄቤር ሚስት ኢያኤል የድንኳን ካስማ ወሰደች፣ በእጇም መዶሻ ያዘች፤ ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደክሞ አንቀላፍቶ ነበረና ካስማ ወደ መሬት ጠለቀ፣ እርሱም ሞተ። እነሆም ባርቅ ሲሳራን ሲያባረር፣ ኢያኤል ልትገናኘው ወጥታ ና የምትሻውንም ሰው አሳይሃለሁ አለችው። ወደ እርሷም ገባ፣ እነሆም ሲሳራ ወድቆ ሞቶ አገኘው፤ ካስማውም ከጆሮ ጉንድ ውስጥ ነበረ። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓንን ንጉሥ ኢያቢስንም እስኪያጠፉ ድረስ በከነዓን ንጉሥ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች።